በኦርቶዶክስ እምነት ተከታዮች ዘንድ ትልቅ ቦታ የሚሰጠው ሊጠናቀቅ ቀናት የቀሩት የአብይ ጾም ወይም የፋሲካ ጾም የመጨረሻው ሳምንት ሰሞነ ሕማማት በመባል ይታወቃል። ሰሞነ ሕማማት እግዚአብሔር ለሰው ልጆች ያለውን ፍቅር ስለገለጠበት፣ የመሥዋዕትነት ሥራ ስለሠራበት፣ የሰው ልጆች ድኅነት ስለተፈጸመበት፣ ክርስቶስ በመስቀል ተሰቅሎ ለሰው ልጅ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንት የሚል ስያሜ አለው። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ይኸውም ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዊው ለፈጸማቸው የቤዛነትና የአርያነት ተግባራት ፍጻሜ በመሆኑ ነው። በሰሞነ ሕማማት ካህናትና ምእመናን በነግህ፣ በሰልስት፣ በቀትር፣ በተሰዓትና በሰርክ ወደ ቤተ ክርስቲያን በመጓዝ ስለ ክርስቶስ ሕማማተ መስቀል የሚዘክረውን ምዕራፍ ከቅዱስ መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ይዘክራሉ። አብስተው ስግደትም ይሰግዳሉ። ሰሞነ ሕማማትን ከሌሎች የዓቢይ ጾም ሳምንት ልዩ የሚያደርገው ሥርዓት አለ። እያንዳንዳቸው ቀናትም የራሳቸው ስያሜ ያላቸው የዛሬ ቀን ጸሎተ ሐሙስ የዓለም መድኃኒት ኢየሱስ ክርስቶስ ሥጋን የተዋህደ አምላክ መሆኑን ለመግለጥና ለአርያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ተባለ። የሚሉት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በመንበረ ፓትርያርክ የቅዱሳን ማርያም ገዳም የስብከተ ወንጌል መምህር የሆኑት ሊቀጠበብት ብርሃኑ ዓለሙ ጸሎተ ሐሙስ የመንጻት የትህትናና የመሥዋዕት ቀንም እንደሚባል ነግረውናል። ጸሎት ሐሙስ የመንጻት ሐሙስ፣ የመሥዋዕት ቀን፣ የመቀደስ ቀን በመባል ይጠራልና። ስለዚህ ጸሎት ሐሙስ ስናይ የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትናውን ፍቅሩን ያሳየበት ነው የደቀ መዛሙርቱ እግር ጎንበስ ብሎ ያጠበበት እኔ እናንተ እግር እንዳጠብኩ ሁሉ እናንተም እንዲሁ የወንድሞቻችሁን የእህቶቻችሁን እግር ጠቁ ብሎ ትሕትናን ያስተማርበት ነው። ሌላው ምሴተ ሐሙስ ይባላል። ምሴተ ሐሙስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በለምጻኑ ስምዖን ቤት ተገኝቶ ሐዲሱ ኪዳንን ለሐዋርያቱ ያሳየበት የቀረበውን ኅብስት ባርኮ ይህ ስለ እናንተ የሚቆረሰው ስጋ ብሎ ስለ መሥዋዕትነቱ ያሳየበት ያስተማረበት ወይኑን ባርኮ ይህ ስለ እናንተ የሚፈሰው የሐዲስ ኪዳን የስርት ሀጢያት ነው ብሎ ወይኑን ባርኮ ለደቀ መዛሙርቱ የሰጠበት ዕለት ነው። ሌላኛው እንደገና ደግሞ በዝሙት ምክንያት በሰባት አጋን ትጠቃ የነበረችው ሴት ወደ እርሱ ሂዳ የአልባስጥሮ ሽቶ ይዛ ሂዳ ከአጢያቷ የነጻችበት ዕለት ነው። በዚህ ዕለት ስግደቱ፣ ጸሎቱ እንደተለመደው ይከናወናሉ። መንበሩ ወይም ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተ ክርስቲያኑም በማዕጠንት ይታጠናል። በተጨማሪም በጸሎተ ሐሙስ ቅዳሴ የሚከናወን ሲሆን፣ ቅዳሴው ግን በተመጠነ ድምፅ ጽናጽል እንደ ደወል በመጠቀም ልዑካኑ የድምፅ ማጉያ ሳይጠቀም በለሆሳስ ወይም በቀስታ ይቀድሳሉ። ምክንያቱ ደግሞ ይሁዳ በሚስጥር ክርስቶስን ማስያዙን ለመጠቆም ሲሆን በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው ያሉን ሊቀ ጠበብት መምህር ብርሃኑ አለሙ፣ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ሲል ያስተማረበት ቀንም የጸሎተ ሐሙስ ቀን እንደነበር አንስተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳንገባ እንዴት መጸለይ እንዳለብን በጌቴሰማኒ ላይ ሆኖ ተንበርክኮ ላብ ከግንባሩ እየወረደ እንዴት መጸለይ እንዳለባቸው ለደቀ መዛሙርቱ ለእኛም ጭምር ያስተማረበት የጸሎተ ሐሙስ ዕለት ነውና ይህ የጸሎት ጊዜ፣ የትህትና ጊዜ፣ የፍቅር ጊዜ፣ የቅድስና፣ የመባረክ፣ የትህትና፣ የፍቅር፣ የአንድነት ጊዜ ተብሎ ይጠራል። ክርስቶስ የጸሎተ ሐሙስ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። ይህን ለማስታወስ ዛሬም ሊቀ ጳጳሳትና ቀሳውስት በመካከላችን ተገኝተህ የእኛንና የሕዝብን ኃጢአት እጠብ፣ እኛም ያንተን አርያነት ተከትለን የልጆቻችን እግር እናጥባለን፣ ሲሉ በቤተ ክርስቲያን የተገኙ ምእመናንን እግር በወይንና በወይራ ቅጠል ያጥባሉ። የዚህ ምሳሌው ደግሞ ወይራ ጽኑዕ ነው። ወይራ ክርስቶስም ጽኑዕ መከራ መቀበሉን ከማስረዳቱ በተጨማሪ አባቶችና ምእመናን መከራ ለመቀበል ዝግጁነን ለማለት ሥርዓተ ሕጽበቱ በወይራ ይፈጸማል። የወይኑ ቅጠልም ክርስቶስ በወይን የተመሰለ ደሙን አፍስሶ ለምዕመናን ሕይወት መጠጥ አድርጎ መስጠቱን መዘከር እንደሆነ ሊቀጠበት መምህር ብርሃኑ ዓለሙ ነግረውናል።